አሰላሙ አለይኩም ወራህመቱሏሂ ወበረካቱህ እንዴት ናችሁ? የተከበራችሁ ኢትዮቤ ቻናል ቤተሰቦች እንደት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ ደግሞ በጣም የሚያምር የትራስ ጨርቆች ይዤላቸው መጥቻለሁ። ኦሞ ከለርና ዶቃ የአንድ ሰው ትእዛዝ ነው፣ በጣም ያምራል። ይህ እንግዲህ ወደ ደሴ ኩታበር የሚላክ ነው። ለቤተሰብ ሀዲያ ነው፣ ከውጭ ነው የያዘዘችኝ። አስር ትራስ ጨርቅ፣ ሶስት ፊራሽ። አስር ትራስ ጨርቅ፣ ሶስት ፊራሽ በሁለቱ ማለት ነው። ዶቃ ነው ከለራቸው ነው እንጂ የሚለያየው ጨርቁና ዲዛይኑ ሁሉ ነገሩ አንድ ነው። እዚህ ጋር ካል ካራር ነው የሚለየው። ያኛው ዶቃ ነው፣ ይሄ ደግሞ ኦሞ ከለር ነው። በጣም ያምራል። እንግዲህ ወደ ዩቱብ ቤተሰቦች ይሄ እንግዲህ ሌላ አረፋ የተሰራ ነው እናንተም እዘዙላችኋለሁኝ። እንሻአላ ቪዲዮን ከመጀመራችሁ በፊት ላይክ አድርጉ። እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ አዳዲስ ቪዲዮ እንዲደርሳችሁ የተለያየ ማንኛውንም እኔ ቻናል ውስጥ ገብታችሁ እንግዲህ የምታጡት ነገር አይኖርም። እንሻአላ በአላህ ፈቃድ እናንተም ደግሞ ቻናሉን አሳድጉልኝ። የአልጋ ልብስ፣ መጋረጃዎች፣ የትራስ ጨርቆች፣ አርቢያን መጅለስ፣ ማንኛውም ሙሉ የወይባጭስ ማቴሪያል ማንኛውንም እንግዲህ እኔ ቤት መታችሁ የምታጡት ነገር አይኖርም። እንግዲህ ከዚህ ውስጥ አሁን ያልጠቀስኳቸው ሊኖር ይችላል ደግሞ እናንተ አስታውሱኝ፣ በኮሜንት ማለት ነው፣ አስተያየት ስጡ። የተለያየ ነገር ይዤ ላችሁ እቀርባለሁ ማለት ነው። ውድ ደንበኞቼ፣ ለርክብ የምትፈልጉ እንዲሁም ለቤተሰብ ሀድያ ማንኛውንም አቅርቦት አለኝ። በገብታችሁ ማሰራት የምትፈልጉ ማሰራት ትችላላችሁ። እንሻላ እንግዲህ ኢትዮጵያ ውስጥ የትም ሀገር እልክላችኋለሁኝ። እኔ የምገኘው ኢትዮጵያ ውስጥ ወሎ ከሚሴ አረፋ የገበያ ማዕከል አርባ አንድ ቁጥር እገኛለሁ። መታችሁ በአካል ማዘዝ የምትፈልጉ ማዘዝ ትችላላችሁ። እንዲሁም ደግሞ በኦንላይን ማዘዝ የምትፈልጉ ኢሞ፣ ቴሌግራም፣ ዋትሳፕ ትጠቀማለሁኝ። በዚሁ ቁጥር ማለት ነው በሰላሳ አንድ ቤቱ ዜሮ ዘጠኝ ሰላሳ አንድ ስልሳ አንድ ዘጠና ዘጠና ስድስት በዚህ ታገኙያላችሁ። ቀጥታ መስመረም እንዲሁም ደግሞ ኦንላይንም እዘዙ ላችኋለሁ እንግዲህ ውድ ደንበኞቼ መሰልጠን የምትፈልጉ ማንኛውንም እንግዲህ ማንኛውንም መሰልጠን የምትፈልጉ መታችሁ መሰልጠን ትችላላችሁ ኢንሻአላ ማዘዝ የምትፈልጉ እንዲሁም ደግሞ ለንግድ የምትፈልጉ ከኔ ወስዳችሁ መሸጥ ትችላላችሁ። እንሻአላ በአስተያየት አቀርብላችኋለሁ ማለት ነው። የተለያዩ አቀርብላችኋለሁ ብያችኋለሁ። እንግዲህ ውድ ኢትዮ ቤተሰቦች እናንተ ደግሞ ሼር ሼር እያረጋችሁ ለሌሎች እንዲደርስ እንሻላ። ይህን ነገር እንግዲህ ማሰራት እየፈለጉ ብዙ የሚያውቁ ልጆች ስላሉ ለነሱ ሼር እያረጋችሁ አሳውቋቸው ማለት ነው። እንሻአላ አበረታቱኝ ማለት ነው። ቻናሉን አሳድጉልኝ እንግዲህ ሻላህ አያስከፍልም። ሰብስክራይብ አድርጉ እንዲሁም ላይክ አርጉ ማለት ነው። እንግዲህ ለዛሬ አስኩት ቪዲዮ ይሄን ይመስላል። የተለያየ ነገር አቀርብላችኋለሁ። ኮሜንት አስቀምጡልኝ። ከዚህ ውስጥ ያልጠቀስኳቸው ነገር ካሉ የዋጋ ዝርዝርም ያዋጋቸው ስለሚለያይ በውስጥ አናግሩኝ ማለት ነው። ዋጋ ሁሉም አንድ አይደለም፣ ይለያያል። በውስጥ ስመጡ አሁን የዚህ ብነግራችሁ በውስጥ እናንተ ሌላ ስመርጡ የዛ ዋጋ ስለሚለያይ ነው እንጂ ይሄ ዋጋ ብዙ ጊዜ የማልነገረው የማልነገረው የግልጽነት ምናምን ሳይሆን ስለሚለያይ ነው። እነዚህ አሁን ባለ አራት ሃምሳ ናቸው። ባለ አምስት መቶም አሉ። ያው የጨርቁ ጥራትነት ሳይሆን እዚህ ጋር ዲዛይን እንደሚጭው ነው እንጂ ሁሉም ጨርቁ ኳሊቲ ነው ማለት ነው። ውድ ደንበኞቼ ለዛሬ አስኩት ቪዲዮ ይሄን እንግዲህ ይሄን ይመስላል። ስለተከታተላችሁ በጣም አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።